ወይ እንግዲህ ዛሬው ብሎ ከዚህ ጀምሯል። ኦልሞስት አንድ ሰዓት ከሃምሳ ቀደም ብለን የደረስነው ያው ስልክ ስናወራ መንገድ ላይ ስለቆየን፣ ኦሂድን ትንሽ ነገር ጥያቄ የነበራቸው ሰዎች ስለነበሩ ለነሱ የተወሰነ እየመለስን ነበር የቆየ ነው። ማንም ሰው የለም ብለን

እንደዚህ አሰክስ ትንሽ ራስን ግሪቲንግ እስኪ ሆኖ ስ ቫይራል ቢወጣ። እሺ፣ ሰላም እንዴት ናችሁ? ዛሬ የተመገናኘነው በገዳም ጉራ ሳይት ላይ ነው። ዛሬ እናሳያችሁ። በነገራችን ላይ ብሎግ ነው፣ ፕሮሞሽን አይደለም። ዛሬ እስኪ ገና ሰው እንግዳ እያሳየች ነው ጓደኛችንና፣ እሷ እስክትጨርስና ቀረጻ እስክንጀምር ነው እዚህ የሚጠብቀው። እስኪ ከዛ ደግሞ ወደ ቀረጻችን እንገባለን ማለት ነው። ችግር የለም ጠዋት አጥልቼ ወጥቼ እንዲህ አመድ መስለን የመጣ ነው። አመድ እንደዚህ የማይገባበት ከብቼ ነው የወጣሁት። ቮይስ ኦቨር የምንሰራው እዚህ ነው፣ ያው ቴራስ ላይ ማለት ነው። ቢያንስ እንደልብ ለመጮ ስለሚመች፣ አትሊስት እዚህኛው ጋር ሆነ በቃ ድምጻችሁን ኮፍ አድርጋችሁ ምናምን በቃ የሆነ አሮን ነው ብቻ። ግን ደስ የሚል ነገር አለ እዚህኛ ጋር ለመስራት ማለት ነው ከሌላው ኢንቫይሮንመንት ይልቅ እንደም ስታወራ ራስ የሆነ እንደ ይሄ ያስተጋባል ነገርና በዛ ሲባል አብዛኞቻችን ወይ ሶበር የምንሰራው እዚህ እየመጣን ነው። ለቲክቶክ ለፌስቡክ የምንሰራቸውን ፖስቶች ለመስራት ስንመጣ ማለት ነው ከራስ ላይ ያለችው ነጭ ሩማ አለች እዚህ ውስጥ ገብተን ነው እንግዲህ ሴ ግን በስማሚ ምሮ ነው አሁን አሁን በጣም የሆነ ቮይስ ኦቨር በጣም አስራ አስራ ስሪት ከጮኩ በኋላ ቢያንስ ሶስተኛ አራተኛ ዙር ላይ ለመድገም ሲሞክሩ ይሄ ለፕላስ እኛው ሴፍ ነው እንደውም እስኪ ለእንትን የሚሆን ፎቶ እነሳ ረስቸው ነበር። ሞስት ግማሹን ቀን ሳ የታሳልፈን አሁን ደግሞ ወደ ቤት ማለት ነው ሰዓቱ ሄዷል። እንደምታየው ትንሽ መሽቷል። ነገር ግማሹን ቀን ብቻ ነው ስራ ላይ ያሳለፍን። ግማሹ አልሞስት በዙረት ነው ያለቀው በመንገድ